ቤተሰብ ተመልሼ መጥቻለሁ። ተመልሼ ስመጣ ትላንትና በተሰራ ቪዲዮ ብዙዋችሁ እንግዲህ አብርሽ ጀግና ነው፣ አብርሽ አንበሳ ነው እና ሩታ ደግሞ ላንታቱ ነው፣ አትገባህም፣ ሁሌ ማንገትህን እያስደፋችህ ና እያላችሁ ብዙዋችሁ አላችሁ ማለት ነው። እኔ እንዴት አርጋችሁ እንዳሰባችሁ ተላቅም ማለት ነው። እንደኔ ከምሬ ነው ምላችሁ እኔ እዚህ ጋር ሩታን ወድጄ ወይም አብርሽን ወድጄ አይደለም። ነገር ግን በቃ የሚሰራው ስራና የሚያረጉት ነገር በሚያረጉት ነገር መናገር ነው የምችለው ማለት ነው። በመጀመሪያ ደረጃ ማለት ነው ከመጀመሪያ ጀምሮ ጥፋት ማጋ ነው ያለው ተመልካች ጋ ነው ያለው። ምክንያቱም አብርሽ ለእንደዚህ አይነት ስራ አዲስ አይደለም አብርሽም ሆነ ሩታም ሆነ እና ይህም በዛን ሰዓት በሚመጣ ሰዓት ተመልካች ላይ ከአንዱ ሁለትም ሶስት ሲደጋገምብን በዛን ሰዓት የሆነ ትምህርት መስጠት ነበረብን። ታውቃላችሁ፣ በተለያየ ነገር በኮሜንት በሰብስክራይብ በማንሳት እኔ ክፉ አስቤ አይደለም፣ ነገር ግን አብርሽን የት ገደል እንድትከቱት ወይም ደግሞ ሩታ የት እንደምትገባ የት እንደምትደርስ ስለደበረኝ ነው ማለት ነው። እና ክፋት እያስተማርኩ አይደለም እዚህ ጋር ማለት ነው። እና ያንን ነገር ማድረግ ነበረበት። ተመልካች የሆነ እርምጃ የሚያስተምር እርምጃ መውሰድ ነበረበት። አብርሽም ሲያጠፋ ጀግና ነህ አንበሳ አንተ ይድበት ይባላል። ሩታም ስታጠፋ አንቺ ጀግና አንቺ አንበሳ ነሽ ይጅበት ይባላል እና መጨረሻው ደግሞ የመጨረሻ እውነተኛው ነገር እንግዲህ በትናንትና ቪዲዮ አይታችሁ ብዬ አምናለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። በእያላችሁ በሰላማችሁ ብዙ ብዙ ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ፣ ዛሬ እንግዲህ በአብርሽ ጀግንነት ነው። እኔ በአብርሽ ጀግንነት ምንም አይነት ነገር የተማርኩበት ነገር የለም። የተማርኩበት ነገር ቢኖር አብርሽ ያስተማረኝ ነገር ቢኖር በቃ ቤተሰቤን እንደማላከብር፣ ሚስቴን እንደማላከብር፣ ለተመልካች ክብር እንደሌለኝ በቃ የፈለኩ ነገር። አብርሽ ማለት የራሱ ስሜት ብቻ ነው የሚሰማው ማለት ነው። ያ ደግሞ መሆን የለበትም። ምክንያቱም ሩታ እዚህ ጋር ጥፋተኛ ናት የምትሉ ሰዎች ማለት ነው ምን አለ መሰላችሁ፣ ነፂ የመጣችሁ ለምንድን ነው የአብርሽን ህይወት ለመበጥበጥ ተዳሩ ልትበጠብጥበት ነው አይደል ከመሬት ተነስታ እስከ ዛሬ ሁለት አመት ድረስ ቆይታ የመጣችሁ ለዛ ሁሉ ህይወቱ ለምትበጠብጥ ልጅ እንኳን ሂዶ በስነ ስርዓት ነው ያናገራት ህይወቱ ቪዲዮን በደንብ ማለት ነው እኛ አብርሽን አንጠላውም ነገር ግን አብርሽም እንዲጎዳ እንፈልግም፣ ሩታም እንድትጎዳ አልፈልግም። እኔ እንደኔ በትዳራቸው ደግሞ ምንም አይነት እንከን ሊገባ አልፈልግም ማለት ነው እዚህ ጋር እያንዳንዳችን እናሽቃብጥ እንጂ ለሩታና ለአብርሽ አንድ ነገር ቢሆኑ፣ እውነት ነው ሙላችሁ በሳቱ እኔ ሩታ ጀግና ብያት ነበር፣ አብርሽን ጀግና ብየው ነበር። እስቲ ተቸግረዋል፣ አምስት ሳንቲም ልስጣቸው። ትዳራቸው ቢፈታ ቢፋቱ፣ እንኳን ሩታ ብትሰቃይ፣ አብርሽ ቢሰቃይ እንኳን። አብርሽ እየተሰቃየ ነው። አብርሽ ጀግና ነው የምትሉት በተለይ ማለት ነው። ሩታን አይደለም፣ ዛሬ በአብርሽ ነው የመጣሁት ማለት ነው። እና ነገ ቀን አንድ ነገር ቢሆን የምታሽቃብጡ ሁሉ ማለት ነው። ሚስቱ በጥፊ የምትበለው ምን ችግር አለው? ሚስቱ እኮ በጥፊ ያለችው እኮ በስነ ስርዓት ገብቶ ሩታዬ በጣም ይቅርታ አጥፍቻለሁ፣ ምክንያቱም ይሄ ነገር የአንቺ ስሜት ስለሚጎዳ፣ አንቺ ስለምታሳዝኝኝ በዚህ በዚህ መንገድ አስረጅቻት ከአንቺ ጋር ላገናኛት ነበረ በጣም ይቅርታ አድርጎልኝ ብሎ በእግሯ ቢወጥ ሩታ ከመሬት ተነስታ በጥፊ ያለችው አላለችውም። እንዳያችሁ ገና ሲገባ ማለት ነው የእሱ አባወርናት ማለት ነው በሩ ሲከፍት ደውላችሁ አስጨናነቃችሁኝ ምን ፈለጋችሁ ምናምን ነው ያለው ሲቀጥል ምን አገባሽ ነው ያላት እንዴት አያገባትም ሴት ልጅ እኮ ነው ስለምትወደው ስለምታፈቅረው ነው የምትቀናበት ከማንም ጋር ማየት ስለማትፈልግ ነው ልንገራችሁና ነገ ሩታ ከማን ወንድ ጋር ዘላ እንደዚህ እንደሱ ፈቶ ተነስታ ቪዲዮ ለቃ ተዝናንታ እየጨፈረች እንደዚህ ፏፈንታሽ ብላ ብትመጣ እሱ ምንድን ነው የሚለው እርግጠኛ ነኝ ከቤት ነው የሚያባራት። ታውቃላችኋል። እና ለእውነት ነገር ቆሙ። ሲቀጥል ደግሞ የአብርሽና የሩታ ትዳር ማለት ከተፋቱም ራሱ በእነሱ አልተጀመረም። ያሳዝናል በጣም ልብ ይሰብራል ነገር ግን አንዳንዳችሁ አላችሁ እዚህ ጋር ትዳር የመሰለ ነገር ነው ትዳር ነው እንጂ እቃቃ ጨዋታ አይደለም በፊት እሺ ትዳር ማን ነበረ ምንም ፍቅረኛ ማሞች ነበሩ ችግር የለም አሁን ትዳር አልገዋል ቤተሰብ አውቀዋል ልጅ ሊመጣ ነው ስነ ስርአታቸውን ይዘው ወደ ትዳራቸው ቢመለሱ መልካም ይመስለኛል እና እያንዳንድሽ ከዚህ በፊት አይተናል ማለት ነው አብርሽን የነበረበት ሁኔታ በዛን ሳት እንኳን አንድ ሰው ዞር ብሎ ያየው የለም እኔ የገረመኝ ነገር ትላንትና ምን እንዳለ ታውቃላችሁ? ቲክቶክ ላይ ተሰቅላችሁ፣ ትቅርብህ አብርሽ፣ ትቅርብህ አብርሽ ጀግናናት የምትሉ ሴቶች ማለት ነው። ከዚህ በፊት ማለት ነው ሩታ ዩቱብ ላይ አንድ ብላ ስትመጣ ኮሜንቱ ሁሉ ምን ነበር የሚለው? አብርሽ ፍቅር ላአንታ ትንህም ልብህን ሰብራሃለች አሳምመሃለች። ሩታ ትሻለሃለች እና ሩታን አግባት። ትላንትና ተሰቅላችሁ የምታወሩ ድምጻችሁ እስከዛሬ እኔ አረሳውትም ማለት ነው። እንደዛ ነበረ ምትሉ። ዛሬ ግን ምን እያደርጋችሁ ነው? ሩታን ለይታችሁ አብርሽን ነው ምታስደንቁት ማለት ነው። አብርሽን ነው ጀግና የምትሉት ማለት ነው። ማይለወጥ በዝች ምድር ላይ ማለት ነው አንዳላህ ብቻ ነው። ሰው ይለወጣል። ነጌም ይሄ ልጅ ትዳሩ ፈቶ ከትዳሩ ወደ ኋላ ሆኖ መልሶ የነበረበት ህይወት ቢገባ እያንዳንድሽ መዳምሽን ኢንተርኔት ብዘጋብሽ አብርሽም እየሞላሽ ካርድ እየሞላሽ በየቀኑ ቲክቶክ እየወጣሽ አታሽ ቀብጪ። የራሱ ጉዳይ ለምን ብዬ ብሬ ነው የምጨርሰው የምትሉት። እውነቴ ነው የምላችሁ። ስለዚህ ለዚህ ነገር ሩታም ስታጠፋ አብርሽም ሲያጠፋ በትክክል ትዳራችሁ ምሩ በሉ እንጂ፣ እንደዚህ ነገር አይደረግም። አብርሽ ደግሞ ለትዳር የሚያስተምር ነገር በጣም የወረደ በጣም ቆሻሻ ስራ ነው የሚሰራው። ምክንያቱም ትላንትና ማለኮ እናት አባቴ እንደዚህ ያልተቆጣጠሩኝም ስላልተቆጣጠሩት ነው። ስላሳላደጉት ነው። ከልጅነቱ ጀምሮ የሴት ሱስ ያለበት ማለት ነው። አንድ ወንድ ልጅ ባለትዳር የሆነ ወንድ፣ እስቲ ዩቱብ መንደር ብዙ ባለትዳሮች አሉ እና እነሱ ማናቸው? ባለትዳር እንደዚህ ከአብርሽ በታች የሆኑ ዩቱበሮች አሉ፣ ትዳር ይዘው፣ አረ ስንታቸው ልጅ ወልደው ማለት ነው። በስነ ስርዓት ስራቸው እያሰሩ፣ ትዳራቸው እያከበሩ፣ በአብርሽ ትዳር ግን እየሄደ የመጣ ሁሉም ይነግድበታል። እና ሩታ ማለት ከመጀመሪያ ጀምራችሁ እውነቴ ነው ምላችሁ ከፈለጋችሁም ጥሉኝ። ከመጀመራ ጀምራ ዩቱብ መንደር ስትመጣ በአብርሽ ነው የምትሰደበው እንጂ ሌላ ነገር ምንም ነገር የሰራች ነገር የለም። ያጠፋችሁ ነገር የለም። አብርሽን አልበደለችውም፣ አልሰደበችውም። እሱ ባመጣው ነገር ነው ሁሌም ጭቅጭቅ የሚፈጥረው። ደግሞ ለምን ተመታ አትበሉ። አብርሽ ምትው ስለሚፈልገው ሱስ ሆኖበታል። በቃ አንድ ነገር እኮ ሱስ ከሆነባቸው ሱስ ነው እንዴ። እኛ ጠዋት ጠዋት ተነስተን ማለት ነው መስከፌ ሱስ ስለሆነብን፣ እኔ በበኩሌ ጠዋት ስነሳ ከእንቅልፌ መስከፌ በጣም እወዳለሁ፣ ሱስ ሆኖብኛል። እሱን ሳልጠጣ ስራ አልሰራም። አብርሽም ደግሞ ጥፍዩ እንደዛ ነው ሱስ ሆኖበታል። እና እዚህ ጋር ውታ ያጠፋችሁ ነገር የለም። መከበር የነበረበት ራሱ ቤቱ መስከበር የነበረበት ራሱ። ምክንያቱም ወንድ ልጅ ሲባል ማለት ነው እኔ በአብርሻ አብቀቻለሁ ከዚህ በፊት ወይኔ ምን አለ እንደ አብርሻ አይነት ወንድ ለትዳር ቢሰጠኝ ብዬ ነበር የምንቀናበት። በአሁን ሰዓት ደግሞ የአብርሽ ትዳር ካፍንጫ ይውጣ። ከምር አይደለም እሱ እኔ እንጃ ትዳሩ አይደለም እኔ ምን ብዬ ልንገራችሁ። በጣም የሚያስጠላ የሚደብር ነገር እንዴ። በቃ አንድ ወንድ ልጅ ካልወለደ እኮ ሩታን ካላስገደዳት እኮ ሩታ እዚህ ጋ አስገድዳ በግድ አግባኝ አላለችውም። ተመጀመራ ጀምራ የፍቅር ጥያቄ ስታቀርብለት ማለት ነው አልፈልግህም አገሬ ልሄድ ነው ብላ ስትለ ለምን ተከትሎ አቆማት? የእኔ ጥያቄ ማለት ነው ካልፈለጋት። ትላንትና እሺ፣ የዛኛውማ ተውት። ትናንትና ትላንትና ከትላንትና ወደ ከሴቶች ሁሉ መርጬ ሩታ ነው ያገባኋት ለምን ይላታል? ለነገሩ ሰው ትክክለኛው ነገር አይፈርድም ማለት ነው ውሸተኛ ነገር ነው እናንተ የምትፈርዱት ማለት ነው። ነገ የቺ ሴት ልጅ ናት። ምንም ቢሆን ለአንድ ልቧ ቢሰበር ከዛም በኋላ ትጠገናለች። ልጅ ደግሞ ያለ ጸጋ ነው። ነገ ያድጋል። ብትወልደውም እናት አባት አላት። ታሳድገዋለች። ምንም አይደለም። ነገር ግን እዚህ ጋር ዛሬ አርግዛለች። የትም ቦታ ትሄድም እንደፈለግኩ ረቅጣት አለው። እንደፈለግኩ ወጣው ከዘለልኩ እንዴ ምን አይነት ነው? እናንተ እንደዛ እየጨፈረ ቲክቶክ እየጨፈረ እንደዛ እየሆነ ሚስት እያለው ማለት ነው። ማታ ገብቶ ለሩታ የሰጣት መልስ ምንድን ነው? እያጠፋን ኮን እኮ አጥፍቻለሁ፣ ይቅርታ በቃ ያልፋል፣ ሁሉም ነገር ለትዳረችን ብዬ ነው። አንቺም ተረጋጊ፣ እኔም ተረጋግቼ ነገሩ እንፍታው ቢላት፣ ሩታ ከመሬት ተነስታስ እኔ ቦን እንደውም ሩታ ወላሂ ነው ብላችሁ፣ በጣም ትዕግስተኛ ናት። እኔ ቦን አመድ ነበረ ማድረገው፣ ምክንያቱም የእሱ ልጅ ነው እኔ ሆዴ ውስጥ ያለው እኔ እየተቃጠልኩ፣ እኔ እርር እያልኩ ከማንም ከድሮ ፍቅረኛው፣ የድሮ ፍቅረኛው ሱስ ካልወጣበት እኔ ለምን አገባኝ? በቃ ይሄ ጥያቄ እኔ ለምን ከአንድም ሩታ ማለት ከአንዱ ሁለቴ ቤተሰብ እየለመናት ቀለበት ሶስቴ ሲያደርግላት ሌላ ሀገር ሊሄድ ነው ስል በአባቱ አስለምኖ ቁጭ በያአትጂ ሲላት ይህንን ህይወት ሁሉ ለሩታ ብቻ ሳይሆን ለእኛም ጭምር ነው የዋሸን ማለት ነው። አብርሽ አብርሽ ማለት በሴቶች መጫወት የለበትም ሴት ልጅ ትጎዳለች፣ ትሰበራለች። ልባችን በጣም ስስ ነው። አንድ ወንድ ደግሞ ወደን አፍቅረን ቁጭ ብለን ኑረን ኑረን ሌላ ወንድ ሲመጣ ወንድ አይመስለኝም ያንን የነበረን ፍቅር የድሮ ፍቅራችን ነው የምናየው። እችም ነጻነትም ነጌ ትጎዳለች፣ ፍቅርም ነጌ ትጎዳለች፣ ሩታም ነጌ ትጎዳለች። ለነጌ ለልጆቹ ምንድን ነው የሚያስተምረው የኔ ጥያቄ ማለት ነው። እና እናንተ ብቻ ሩታ በጥፊ ስላለችሁ ባለጌ ናት? ባለጌ አይደለችም። ባለጌማ አብርሽ ነው። እውነቴ ነው ሙላችሁ። የባለገው ደግሞ እንደዚህ በቃ ሽንቱ ሜዳ ላይ የሸናው ደግሞ አብርሽ ነው። እየመረራችሁ ዋጡት ማለት ነው እና እኔ ላብርሽ እንደዚህ መናገር አልፈልግም ነበር ነገር ግን በዚህን ያክል ውሸት